እሺ፣ እንደምናላችሁ አላችሁ። እንዴት ናችሁ? ክቡር አቶ አገኘው ተሻገር የፌዴሬሽን ምክር ቤት አፈጉባኤ፣ ክቡር ዶክተር ይልቃል ከፈለ የአማራ ክልል ፕሬዚዳንት፣ ክቡር አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ፣ ክቡር አቶ ገዱ አንዳርጋቸው የፀደይ ባንክ የቦርድ ሰብሳቢ፣ ክቡር አቶ መኮንን የለውም ወሰን የፀደይ ባንክ ዋና ስራ አስፈጻሚ፣ የፀደይ ባንክ የቦርድ አመራሮች፣ የፀደይ ባንክ የማኔጅመንት አባላት፣ የፀደይ ባንክ ሰራተኞች፣ እንደዚሁም ደግሞ የባንኩ ደንበኞች፣ በመጀመሪያ ለዚህ ለዛሬው የፀደይ ባንክ የስራ ማስጀመሪያ መርሃ ግብር እንኳን አደረሳችሁ እንኳን አደረሰን የ ፀደይ ባንክ ቀደም ተብሎ እንደተገለጸው ከአማራ ብድርና ቁጠባ ተቋም የተፈጠረ ባንክ ነው። ይሄ ባንክ በተለምዶ ከሸር ሆልደሮች መዋጮ ከሚቋቋም ባንክ የተለየ ባህሪ አለው። የአማራ ብድርና ቁጠባ ተቋም ላለፉት በርካታ ዓመታት በአማራ ክልል እና በሌሎች ክልሎች ቅርንጫፉን ከፍቶ ስራ ሲሰራ የቆየ ነው። በኢትዮጵያ ውስጥ ካሉት የአነስተኛ ብድርና ቁጠባ ተቋማት መካከል በደረጃ አንድ ሊባል የሚችል የብድርና ቁጠባ ተቋም ሆኖ ነው የቆየው። ይሄ የአማራ ብድርና ቁጠባ ተቋም የበዚህ በቆየባቸው በርካታ ዓመታት በእውነት ለመናገር አዳዲስ ከሚፈጠሩ ወይም ከተፈጠሩ ባንኮች ለየት ያሉ ባህርያት አሉት። ባህርያት ብቻ ሳይሆን ለዚህ ባንክ ወደ ከፍታ መሸጋገር ሊያግዙ የሚችሉ መነሻዎች አሉት። አንደኛው የዚህ ባንክ የአነስተኛ ብድርና ቁጠባ መነሻ ነው ስንል የባንኩ እንደ አዲስ ተመስርቶ እንደ አዲስ ተቋቁሞ የሚጀምር ባንክ ሳይሆን ከፍተኛ የሆነ መሰረት ያለው በተለይም በገጠሩ አርሶ አደር በሚሊዮኖች እንደሰማችሁት 12 ሚሊዮን የሚሆኑ ቆጣቢ ደንበኞች አሉት የፀደይ ባንክ ይሄ አስራ ሁለት ሚሊዮን ቆጣቢ ማለት ለዚህ ለፀደይ ባንክ ትልቅ መነሻ ትልቅ አቅም ሆኖ ሊያገለግለው የሚችል ይሄንን ቁጥር ለመድረስ በርካቶች ገና ብዙ አመታት የሚወስድባቸው ናቸው አሁን በስራ ላይ ያሉ በምስረታም ላይ ያሉ የተመሰረቱ ባንኮችም ጭምር ከአንዳንዶቹ በስተቀር ስለዚህ ፀደይ ባንክ ይሄንን ለብዙ አመታት በድካም በልፋት በጥረት የተገኙ ደንበኞችን እና የእነዚህ ደንበኞች ባንክ በመሆኑ ፀደይ ባንክ ያብቁተ ደንበኞች ባንክ ነው ስለዚህ ፀደይ ባንክን ስናነሳ ያብቁተን ደንበኞች ደግመን ደጋግመን ሳናነሳ ማለፍ ስለሌለብን ያብቁተ ደንበኞች እንኳን ለፀደይ ባንክ የስራ መጀመሪያ መርሃ ግብር አደረሳችሁ ማለት እፈልጋለሁ። አብቁተ በቆየባቸው በርካታ አመታት በርካታ ደንበኞች አፍርቷል። እኔ ቀደም ተብሎ እንደተጠቀሱት ሚሊዮነር የሆኑ ሰዎች ሊኖሩ ይችላሉ ብዬ እገምታለሁ። አሉም የእኔ ግን ዋናው ጉዳይ የስራ መሰረቱ የደንበኞች መሰረቱ አርሶ አደሮች ጋር ስለነበረ ከመጀመሪያው ጀምሮ አስራ ሁለት ሚሊዮንም ሆነ ሌሎች ደንበኞቹን ኑሯቸውን ህይወታቸውን በመቀየር አንዳንድ ጊዜም አብኩተ በአማራ ክልል ባይኖር ኖሮ የአማራ ክልል ህዝብ ከፋይናንስ አኳያ የት ይደርስ ነበር፣ ምን ይሆን ነበር የሚለውን ራሱ መመለስ ከባድ ነው። ይህን የምንልበት ዋና ምክንያት ባንኮች ባላቸው አሰራር ደንበኞቻቸው ውስን ናቸው። በከተማ የታጠሩ ስራ ማያበዙ፣ በቀላሉ ለነዚህ ባለ ሀብቶች ብር ሰጥቶ ቀለል ባለ ሁኔታ የተሰጠን ብድር መሰብሰብ ስራ ላይ ያተኮሩ ናቸው፣ ብዙዎቹ አብዛኛዎች፣ ባንኮች አብዛኛዎች ማለት እንችላለን። በሙሉ የኢትዮጵያ ባንኮች ተደምረው 330 ሺህ አካባቢ የባንክ የባንክ ብድር ደንበኛና ያላቸው ሶስት መቶ ሰላሳ ሺህ የብድርና ቁጠባ ተቋማት ወደ ስድስት ሚሊዮን ይጠጋል። ስለዚህ አብዛኛው የሀገራችንን ሕዝብ ይህም በቂም ባይሆን የሀገራችንን ሕዝብ የብድር አገልግሎት በመስጠት ላይ የሚገኙት ከቁጥር አኳያ ባንኮች ሳይሆኑ ማይክሮ ፋይናንስ ተቋማት ናቸው። ስለዚህ የማይክሮ ፋይናንስ ተቋማት በዚህ በሀገራችን የልማት እንቅስቃሴ በተለይም ደሃውን ማህበረሰብ አነስተኛ ገቢ ያላቸውን ሰዎች በመደገፍ ረገድ ትልቅ ሚና እና ድርሻ ነበራቸው። በዚህ ሂደት ውስጥ የአማራ ብድርና ቁጠባ ተቋም በአማራ ክልልም ይሁን በሌሎች ክልሎች ትልቅ አስተዋጽኦ ሲያበረክት ቆይቷል። ትልቅ ደንበኛ ያለው 12 ሚሊየን ደንበኞች አሉት። አንድ ሚሊየን ተበዳሪዎች አሉት። ይሄ መነሻ፣ በጣም ትልቅ መነሻ ነው። ይሄንን የማስፋት አሁን ዘመኑ ከሚጠይቀው የባንክ አገልግሎት አኳያ ተወዳዳሪ ሆኖ ለመገኘት ዘመኑን የሚመጥን የባንክ ስራ ውስጥ መግባት ያስፈልጋል ማለት ነው። ይህን ስንል ምን ማለታችን ነው? አንደኛው እንደምታውቁት አሁን በተፈጠረው ሁኔታ በርከት ያሉ ባንኮች ወደ ባንክ ኢንዱስትሪው እየተቀላቀሉ ናቸው። ኢትዮጵያ ውስጥ ያለው የባንክ የመስራት አቅም ገና ብዙ የሚቀረው ነው። አንዳንድ ሰዎች ባንክ በዛ ሲሉ እሰማለሁ። እዚህ ሀገር አሁን ያሉ ባንኮች ብቻ ሳይሆን ሌሎች ባንኮች ወደፊት ቢመጡ መሸከም የሚችል ሀገር ነው። በገጠር ውስጥ ያለው የፋይናንስ ተደራሽነት አይደለም ከሌሎች ሀገራት ከ ከምስራቅ አፍሪካ ጋር ስንነጻጸር ዝቅተኛ ነው። በተለይም ጎልማሶች ሊባሉ የሚችሉ ከፋይናንስ ተደራሽነት ጋር ከባንክ ጋር ያላቸው ቁርኝት በሬሽዮ ሲነጻጸር ከሌሎች ሀገሮች ጋር ገና ዝቅተኛ ነው። ይህንን ማሳደግ ያስፈልጋል። ይሄ የሚያድገው ደግሞ በጣት የሚቆጠሩ 115 ባንክ ወይም 115 15 ማይክሮ ፋይናንስ በማቋቋም ሳይሆን የፋይናንስ ተቋማትም እንዲስፋፉ በማድረግ ጭምር ነው። ይህን በማድረግ እድልን ማስፋት ተደራሽነትን ማስፋት ስለሚቻል ማለት ነው። ስለዚህ መነሳት ያለበት ጥያቄ እነዚህ ባንኮች ጠንካራ ባንኮች እንዲሆኑ ማድረግ ያለባቸው እንዲያደርጉ ብቻ ነው። እኛ ሀገር ያሉ ባንኮች በካፒታል እና በሌሎች ከሌሎች ሀገሮች ባንኮች ጋር ሲነጻጸር ገና ብዙ የሚቀራቸው ናቸው። ስለዚህ እነዚህ የተፈጠሩ ባንኮች ካፒታላቸውን እንዲያሳድጉ በቴክኖሎጂ እንዲደገፉ የማድረግ ተወዳዳሪ እንዲሆኑ ርብርብ ማድረግ ነው። ባንኮችን ወደ ተሻለ ደረጃ ሊያደርሳቸው የሚችል እንጂ የባንክን ቁጥር በመቀነስ ወይም ደግሞ የባንክ የተወሰኑ ባንኮች ገበያው ላይ ብቻ ተዋናይ እንዲሆኑ በማድረግ አይደለም። ስለዚህ ከዚህ አኳያ አሁን ኢትዮጵያ ውስጥ ያሉ ስራ ላይ ያሉ ወደ ስራው እየተቀላቀሉ ያሉ ባንኮችም ይሄንኑ ታሳቢ በማድረግ ለዘመኑ የሚመጥን ስራ መስራት አለባቸው። አሁን በዚህ ሰዓት በዚህ ዘመን የተለመደው የባንክ ስራ በቴክኖሎጂ እየሆነ መጥቷል። በሞባይል አገልግሎት ሁሉንም ነገር እጃችን ላይ ወደ ባንክ ቤት ሳንሄድ፣ እዛው ሳለ በሞባይላችን ላይ በርካታ የባንክ አገልግሎቶችን ማግኘት እንችላለን። ሌሎች ባንኮችም ሆነ ፀደይ ባንክ በዚህ ረገድ ከፍተኛ የሆነ ስራ መስራት ይኖርበታል። ሰሞኑን እንደሰማሁት የዳታ ሴንተር ደረጃውን የጠበቀ የዳታ ሴንተር እና የዳታ ሪከቨሪ እንዳስመረቀ ሰምቻለሁ። የተመረቀው የዳታ ሴንተር ዘመኑ የሚጠይቀው አይነት የዳታ ቴክኖሎጂ ነው። የሚጠበቀው ይሄ ነው። ስለዚህ አሁን ውድድሩ ባንኮች በሀገር ውስጥ ያሉ ባንኮችም እርስ በርስ መወዳደራቸው አይቀርም። ወደፊት የውጭ ባንኮችም ደግሞ መግባታቸው አይቀርም። ለዛ ሚሆን የቅድመ ዝግጅት ስራ እየተሰራ ነው። በቅርቡም እንደሰማችሁት በሚኒስትሮች ምክር ቤት የውጭ ባንኮች ወደ ኢትዮጵያ እንዴት መግባት እንደሚችሉ ፖሊሲው ጸድቋል። የአዋጅ ረቂቅ አዋጅ አዘጋጅተን በውይይት ላይ ያለ ነው። በቀጣዮቹ ወራቶች ለሚኒስትሮች ምክር ቤትና ለፓርላማ ልከን እንዲጸድቅ የምናደርግ ይሆናል። ከዚህ አኳያ ኢትዮጵያ ውስጥ ያለው የባንክ ስራ እንኳን ለኛ ለኢትዮጵያውያን፣ ለውጭ ባለሀብቶችም በጣም የተመቸና ሳቢ ሆኖ ተገኝቷል። ከበርካታ የአፍሪካ ሀገራት ይሄ በተፈቀደ ጊዜ ቶሎ ወደ ስራ ለመግባት አስፈላጊ ዝግጅት የሚያደርጉ በርካታ ባንኮች አሉ። በተለይ ከኬንያ ከደቡብ አፍሪካ እና ከሌሎች ባንኮች በርካታ ጥያቄዎች ወደኛ እየመጡ ነው የፈቃድ ጥያቄ ለመጠየቅ። ስለዚህ ኢትዮጵያ ውስጥ ያለው የባንክ ኢንዱስትሪ ገና ብዙ ባንኮች ሊስብ የሚችል ስራ ስለሆነ በዚህ ረገድ ፀደይ ባንክ በሀገር ውስጥም በውጭም ከሚኖሩ ባንኮች ጋር ከሚሰሩ ባንኮች ጋር ተወዳዳሪ ሆኖ መገኘት እንዲችል ከቴክኖሎጂ ጋር ያለው አሰራር በየጊዜው፣ ቴክኖሎጂ በአንድ ጊዜ ተሰርቶ የሚያበቃ አይደለም። በየጊዜው እየተሻሻለ የሚሄድ እንደመሆኑ መጠን ራሱን በዛው ደረጃ እያበቃ መሄድ አለበት የሚል እምነት ነው ያለኝ። ስለዚህ ለዚህ ለፀደይ ባንክ ከዜሮ እንደሚጀምር ባንክ ባለአክሲዮኖች ገንዘብ አዋጣው እንደሚመሰርቱት ባንክ ሳይሆን በጣም ሰፊ መሰረት ያለው ታታሪ ሰራተኛ ያለው ለብዙ ዘመናት ቀደም ተብሎ እንደተጠቀሰው ከፍተኛ መስዋዕትነት የከፈሉ ሰራተኞች ናቸው ያሉት። ፀደይ ባንክ ይህንኑ አቅም ወደ ተሟላ ደረጃ በቴክኖሎጂ አስደግፎ ማሸጋገር ይኖርበታል። ፀደይ ባንክ ወደ ተሻለ ደረጃ ለመድረስ በዚህ ረገድ የፀደይ ባንክ በሁሉም የሀገሪቱ አካባቢዎች ቀደም ተብሎ እንደተገለጸው በጥናት ላይ የተመሰረተ ያው እንደምታውቁት የባንክ ስራ የቢዝነስ ስራ ነው። ሌላ ምንም ተልእኮ የለውም። የባንክ ስራ በኢትዮጵያ ውስጥ አንድ ባንክ ተቋቁሞ በሁሉም የሀገሪቱ ክፍሎች መስራት ይኖርበታል። በአገልግሎት ተሽሎ ከሌሎች ባንኮች የተሻለ ደንበኛ ማፍራት የሚችልበት ሁኔታ መፍጠር አለብን፣ መፍጠር ይኖርበታል። ይህንን ማድረግ የሚቻለው ደግሞ ባንኩ ቢዝነስ ነው። ሁሉንም ሰዎች የአገራችንን ሰዎች ከሃይማኖት ከብሔር ከምንም ነገር ጋር ይህን ያደርጋል ብዬ ባላስብም፣ ይሄ ለሁሉም ባንኮች የሚሆን መልእክት ነው። ከዚህ ጋር የማያያዝ ቢዝነስና ቢዝነስ ብቻ ላይ ያተኮረ አገልግሎት እንዲሰጡ ማድረግ ከተቻለ ወይም ይሄ ባንክ መስጠት ከቻለ ብቁና ተወዳዳሪ ሆነው መውጣት የሚችል ባንክ ነው። የኛ ባንኮች በሀገራችን ብቻ ሳይሆን በሂደት ጊዜው ሲፈቅድ አቅም ሲፈቅድ በጎረቤት ሀገራትም ጭምር ቅርንጫፎችን መክፈት እዛም መስራት የሚችሉበት እድል አለ። ለዚህ እድል ደግሞ ፀደይ ባንክ ከዚህ በሀገሪቱ ውስጥ ከሚካሄደው ወይም ከሚያካሄደው ስራ በተጨማሪ በያዘው ውቅድ መሰረት ወደ ሌሎች ሀገራትም ጭምር ሄዶ የመስራት ወደ ሌሎች ሀገራትም ጭምር የመስራት ብቻ ሳይሆን የሌሎች ሀገራት ባንኮችም ጭምር እኛ ሀገር መጣው ሊሰሩ የሚፈልጉ ካሉ ከነሱም ጋር ጭምር በጥምረት የመስራት አማራጮችን ሁሉ መከተል አለበት። በገበያው ላይ ተወዳዳሪ ተፎካካሪ ብልጫ አግኝቶ ለመውጣት የግድ የተለያዩ አማራጮችን መጠቀም ያስፈልጋል። ስለዚህ ከዚህ አንጻር የአብቁተ መነሻ የሆነው ፀደይ ባንክ በዚህ በጀመር ነው የፀደይ ወራት የፀደይ ስም ይዞ መጥቷል። አዲስ ተስፋ፣ አዲስ ብርሃን፣ አዲስ ዘመን በመስከረም ወር ፀደይ በሚጀምርበት አዲስ ዓመት የምንጀምርበት ስለሆነ አዲስ ባንክ ሆኖ ብቅ በማለቱ ለኢትዮጵያውያን ለኢትዮጵያውያን አዲስ ባንክ አዲስ የተስፋ ባንክ ይሆናል ብዬ አስባለሁ። ይሄ ባንክ ውድ እንዲሆን በርካታ አካላት ተሳትፏል። በቅርብ የማቀውም ስለሆነ ይሄ ካብኩተ ከመሳሰለው ጋር ያለው ጉዳይ የተወሰኑ ሰዎችን ማመስገን ጥሩ ነው። የቦርድ አባላት ከፍተኛ ድርሻ የተጫወታችሁ አላችሁ፣ የማኔጅመንት አባላት ከሁሉ በላይ ደግሞ በታታሪነት የሚታወቁት የአብቁተ ሰራተኞች የዛሬ የፀደይ ባንክ ሰራተኞች ከፍተኛ ድርሻ አላቸው። ሁለት ሰዎችን ግን በዚሁ ማመስገን ጥሩ ይመስለኛል። የመጀመሪያው አቶ ገዱ አንዳርጋቸው በክልል በነበራቸው አመራር ቦታም ከዛ በኋላ ወደ ፌዴራል ከመጡም በኋላ የአብቁተ የቦርድ ሰብሳቢ ሆነው ለበርካታ ዓመታት አገልግለዋል። አብቁተ ወደዚህ የፀደይ ባንክ ሽግግር በሚያደርግበትም ወቅት ከፍተኛ ድርሻ ተጫውተዋል እና እሳቸው ከፍተኛ ምስጋና የሚያስፈልጋቸው ናቸው። ምስጋና ብትሰጧቸው። ሁለተኛው አቶ መኮነን የለውም ወሰን። አብቁተን ከአቶ መኮነንን አቶ መኮነንን ከአብቁተ መለየት ከባድ ነው። ሁላችሁም እንደምታውቁት ብዙ ዘመን ሕይወታቸውን ከአብቁተ ጋር ነው ያሳለፉት። ከዛ በፊት የተወሰኑ መስሪያ ቤቶች ሊሰሩ ይችሉ ይሆናል ብዬ ነው ማስበው። አንድ ጊዜ እንዳጫወቱኝ ግን አብቁተንና አቶ መኮንንን መላየት በጣም አስቸጋሪ ስለሆነ ለዚህ ለፀደይ ባንክ ሽግግርም ሆነ የዚህ የአብቁተ ተቋም አነስተኛ የብድርና ቁጠባ ተቋም በሀገሪቱ ትልቅ የአነስተኛ ብድርና ቁጠባ ተቋም ሆኖ እንዲዘልቅ በየጊዜው የተለያየ ችግር ሊያጋጥም ቢችልም ብሳቸው በሰጡት አመራር ተቋሙን እዚያ ያደረሱ ሰው ስለሆኑ ለሳቸው ክብርና ምስጋና ይገባቸዋልና ና ብታመሰግኗቸው። በተረፈ ላብኮተ ብዙ አካላት ቀደም ባሉት ተናጋሪዎች እንደተገለጸው በቦርድ አባልነት እና በተለያየ መልክ ያገለገሉ ቀደምት መሪዎች አሉ። አቶ አገኘው ተሻገር ክቡር አቶ አገኘው ተሻገርም እዛው ክልል በነበሩበት ጊዜ በተለያየ ጊዜ ይሄ ወደ ባንክ በሚደረገው ሽግግር ላይ ከኔም ጋር በተለያዩ ጉዳዮች እንነጋገራለን። እውነት ለመናገር የባንክ ስራ ፍቃድ ማውጣት ቀላል ስራ አይደለም። በርካታ ጊዜ የሚወስድ በርካታ ነገሮች መሟላት ያለባቸው እና በርካታ ቅድመ ዝግጅት የሚያስፈልግ ብዙ ጊዜ የሚወስድ ብዙ ጉልበት ብዙ አካላት ጋር አብሮ መስራት የሚጎሉ ነገሮችን ለማሟላት ከተለያዩ አካላት ጋር መነጋገር የሚጠይቅ ስራ ነው። ይህን ሁሉ ስራ በተመለከተ በየጊዜው በሽግግሩ ወቅት ባጋጠመው ችግር አቶ አገኘው ተሻገርም ክልል ላይ በነበሩ ጊዜ ትልቅ አስተዋጽኦ አድርገዋል። እሳቸውንም በዚሁ አጋጣሚ ብናመሰግናቸው እውቅና ብንሰጣቸው ጥሩ ነው። በቅርብ በማለቂያው አካባቢ የተቀላቀሉት የክልሉ ፕሬዚዳንት ዶክተር ይልቃል አለም በተወሰነ መልኩ ከኔም ጋር እንግዲህ እኔ ጋ ግንኙነት የሚያደርጉ ሰዎችን ነው ነው የምናገረው። ሌሎች አካላት ያልጠቀስኳቸው ሊኖሩ ይችላሉ። እሳቸውም ከክልሉ ፕሬዝዳንት ከሆኑ ጊዜ በኋላ ይሄ የፀደይ ባንክ አንድ ምዕራፍ ላይ እንዲደርስ ድጋፍ ሲያደርጉ፣ አመራር ሲሰጡ የቆዩ ናቸውና ለእሳቸውም ምስጋና ይገባቸዋል። በተረፈ የዚህ ባንክ እድገት ሁሉ ነገር ያለው በቦርድ አባላት፣ በማኔጅመንት፣ በሰራተኛው፣ ወሳኙ የእድገት ምንጭ እሱ ነው። ሌሎች አካላት ድጋፍ ነው የሚያደርጉት። እና በኛ በኢትዮጵያ ብሔራዊ ባንክም በኩል ለፀደይ ባንክ እድገት እንደ ብሔራዊ ባንክ ሁሉንም ድጋፍ እናደረጋለን። ስራችን ነው። ለመደገፍ ስለፈለግን ሳይሆን የስራችን አንዱ አካል ስለሆነ ኢትዮጵያ ውስጥ ባንኮች፣ የፋይናንስ ተቋማት ጤናማ ሆነው የህዝብ ሀብት ስለሚያስተዳድሩ ለባንኮቹ ወይም ለሸርሆልደሮቹ ብለን አይደለም። ኢትዮጵያ ውስጥ ያለ የፋይናንስ ተቋም በሙሉ በዲፖዚት መልክ የተቀመጠ ገንዘብ በሙሉ የሀገሪቱ ሕዝቦች ሀብት ነው። ይህ ሀብት አንዳች አይነት አደጋ ላይ እንዳይወድቅ የኢትዮጵያ ብሔራዊ ባንክ አስፈላጊውን የሱፐርቪዥን የሬጉሌሽን ስራዎችን ይሰራል። በዚህ ረገድ ከባንኮች ጋር ባለን አሰራር ግንኙነት፣ ሁልጊዜ ከመስመር የወጡ ባንኮች፣ የፋይናንስ ተቋማት ቅጣታችን ከበድ ይላል። ብሔራዊ ባንክ ያው ይቀጣል የሚል ስም አለው። ግን ለሌላ አይደለም። የባንክ ስራ ገንዘብ ያለበት ተቋም ውስጥ ያለ ሰው ሁልጊዜም በአይነ ቁራኛ ነው መታየት ያለበት። ገንዘብ ያሳስታል። ገንዘብ ሰዎችን ወደ ተለያየ ሁኔታ ውስጥ ሊመራ ስለሚችል የኢትዮጵያ ህዝብ የኢትዮጵያ ህዝብ የፋይናንስ ተቋማት ላይ ሄዶ ገንዘቡን አንድ ነገር ልንገራችሁ፣ በኢኮኖሚ ምክንያት አይደለም የኢትዮጵያ ህዝብ ወደ ባንኮች ሄዶ ገንዘብ የሚያስቀምጠው። በባንኮች ላይ ከፍተኛ እምነት አለው። የዋጋ ግሽበት እዚህ ሀገር ስንት እንደሆነ ታውቃላችሁ። እኛ አነስተኛ ወለድ የሚከፍሉት ባንኮች ሚኒመሙ ሰባት ነው፣ አንዳንዶቹ ስምንት ይከፍላሉ። ታይም ዲፖዚት ከሆነ እስከ አስር በመቶ ይከፍሏሉ። በሁሉም መለኪያ ብታዩት የወለዱ ኔጌቲቭ ነው ከኢንፍሌሽኑ አንጻር ስታዩት። በነገራችን ላይ ወለዱ ብቻ ሳይሆን የማበደሪያው ወለድም እንደዚሁ ኔጌቲቭ ነው ከኢንፍሌሽኑ አንጻር ስታዩት። ስለዚህ የኢትዮጵያ ሕዝብ ቆጣቢዎች በሙሉ ከባንኮች ጋር ከማይክሮ ፋይናንስ ተቋማት ጋር ከፍተኛ እምነት ስላላቸው ነው ገንዘብ የሚያስቀምጡት። ገንዘባችን የፋይናንስ ተቋም ላይ ተቀምጦ የትም እና ምንም እንደማይሆን እርግጠኞች ስለሆኑ ነው። ይህንን እርግጠኝነት ደግሞ በትክክል ስራ ላይ የሚያውለው የባንኮችን ስራ ሬጉሌት የሚያደርገው የኢትዮጵያ ብሔራዊ ባንክ ነው። ስለዚህ እኛ ይህንን ተልዕኮ ነው የምንወጣው በባንኮች ውስጥ ያለ ሀብት የህዝብ ሀብት አደጋ ላይ እንዳይወድቅ ሁል ጊዜም የኛ የቁጥጥር የክትትል፣ የድጋፍ ስራ ተጠናክሮ ይቀጥላል። ይሄም ለፀደይ ባንክ ተጠናክሮ የሚቀጥል ይሆናል። በማይክሮፋይናንስ በአነስተኛ ማይክሮፋይናንስ በዓለም አቀፍ ደረጃ አንደኛ የሆናችሁ ሽልማት እንዳገኛችሁ እውቅና እንዳገኛችሁት ሁሉ በባንኩ ዘርፍም በዓለም አቀፍ መድረኮች ሽልማቶችን እንደምታገኙ ተስፋ አረጋለሁ ለዛ የሚሆን በቂ ነገር እጃችሁ ላይ አለ፣ ልምድ አለ፣ ሁሉ ነገር አለ። ስለዚህ ይሄን እንደምታደርጉ ተስፋ አደርጋለሁ። በቀጣዮቹ አመታት በምሰሩ ስራ ካሉት የኢትዮጵያ ባንኮች በደረጃ ከአንድ እስከ አራት ከአንድ እስከ አምስት ካሉት ትልልቅ ባንኮች እንደምትሆኑ ተስፋ አደርጋለን። ለዚህ ሁላችሁም ሰራተኞች እንደለመዳችሁት ከዚህ በፊት እንዳረጋችሁት የፀደይ ባንክ አዲስ ባንክ አዲስ ተስፋ ሆኖ ለኢትዮጵያውያን በሁሉም የሀገሪቱ አካባቢዎች ቅርንጫፎችን ከፍቶ ወደ ስራ እንዲገባ ጥረት ማድረግ አለባችሁ። በኢትዮጵያ ብሔራዊ ባንክ በኩል ድጋፍ እናደርጋለን። መልካም ጊዜ የሆነልን ላለው አመሰግናለሁ።